ጊፍት ሪል ስቴት የ ሀያ አስራ ስምንት ሁለተኛውን የሽያጭ ኤክስፖ አስጀመረ። ጊፍት ሪል ስቴት በመንግስትና የግል አጋርነት ልማት ፕሮጀክት አስራ ሁለት ሺህ ቤቶችን ለመገንባት ከተያዘው ስምምነት መካከል የሆነው ን የ ሀያ አስራ ስምንት ሁለተኛውን መኖር በጊፍት መንደር የሽያጭ ኤክስፖ መርሃ ግብር የፌዴራልና የአዲስ አበባ ከተማ የመንግስት የስራ ኃላፊዎች እንዲሁም ጥሪ የተደረገላቸው የክብር እንግዶች በተገኙበት አካሂዷል። ጊፍት ሪል ስቴት በ2 በመቶ ቅድመ ክፍያ እስከ 20 በመቶ ልዩ ቅናሽ በማድረግ ልዩ የአፓርትመንትና የንግድ ሱቆችን ሽያጭ መጀመሩ የሚታወስ ሲሆን ከዛሬ ጀምሮ ለ10 ቀናት የሚቆይ የ2018 ሁለተኛውን ዙር ቤቶች ሽያጭ ማካሄድ መጀመሩን ይፋ አድርጓል። በኤክስፖ እስከ 25 በመቶ ቅናሽ በማድረግ የቤት ባለቤት መሆን የሚያስችል እድልም ተመቻችቷል ነው የተባለው። በ2018 ሁለት የሽያጭ ኤክስፖ ማካሄዱ የተገለጸ ሲሆን ዛሬ በተጀመረው የ2018 ሁለተኛው ዙር የቤቶች የሽያጭ ኤክስፖ በ ባሁን ወቅት በለጋሃር በተክላይማኖት በ22 ማዞሪያ በአትላስ ና እና በፈረስ ቤት እየገነባቸው ባሉ ዘመናዊ ቅንጡ የመኖሪያ ና የንግድ አፓርታማ መንደሮች ላይ እንደሆነ የተነገረ ሲሆን መቶ ቤቶች ለሽያጭ ቀርበዋልም በ መንደሮቹ ትምህርት ቤቶች የህክምና ተቋማት ሞሎች የመዝናኛ ስፍራዎች ከበቂ የመኪና ማቆሚያ ጋር ተካተውበታል ሲል ዘገበው ባልደረባችን ዮናስ ግርማ ነው